በቀጥታ ስልክ መስመራችን ላይ ሀይሚን ለማግኘት ጥረት እያደረግን ነው። ዛሬ ከሀይሚ ጋራ የምንነጋገረው የጀርመን ቡንደስሊጋ የመጨረሻ ሳምንት ጨዋታዎችን በተመለከተ ያሉትን አዳዲስ ነገሮች መመልከትና ማንሳት ላይ ይሆናል። እንግዲህ የመጨረሻ ሳምንት ጨዋታዎች በጀርመን ቡንደስሊጋ ቅዳሜ ይደረጋሉ። እስካሁን ድረስ በጀርመን ቡንደስሊጋው የተመለከት ናቸውና እንደዚሁ ያለቀላቸው ጉዳዮች አሉ። ለምሳሌ የባየር ሚዩኒክ ዋንጫ ማንሳት የተረጋገጠ ጉዳይ ነው። እንደውም የባየር ሚኒክ ዋንጫ ማንሳትን የበለጠ ትኩረት እንድንሰጠው የሚያደርገን ብለው ሰዎች አስተያየታቸውን ሲሰጡ ሀሪኬን በተጫዋችነት ዘመኑ የመጀመሪያውን ዋንጫ ያሳካበት ጊዜ ስለሆነ ነውና የሱም ደስታ በተለያዩ መገናኛ ብዙኃኖች ላይ ተከታትላችሁ ከሆነ የሀሪኬንም ደስታ በጣም የተለየ ነበረ። ሰለብሬት ያደረገበት መንገድ፣ ደስታውን የገለጸበትን መንገድ የተለየ እንደነበረ ለማየት ችለናል። ግን የጀርመን ቡንደስሊጋ እንግዲህ የመጨረሻ ጊዜ ላይ ሆነን የትኞቹ ነጥቦች የበለጠ ትኩረት ይስባሉ? ከዚህስ በኋላ የመጨረሻ ሳምንት ጨዋታዎችን የምንጠበቅባቸው ምክንያቶች ምንድን ናቸው? የሚለውን በዛሬ ዝግጅታችን ላይ ከሀሚ ጋራ ማንሳት ነው፣ ጥረት የምናደርገው። አሁን በቀጥታ ስልክ መስመራችን ላይ ሀይሚን አግኝተናል። ሄሎ ሀይሚ። ሄሎ ሄሎ፣ ሳምሪ ሰላም። እንደምናለሽ ሰላም ሰላም፣ እንዴት አርፍዳችኋል? አንቺ ማቤም፣ የስቱዲዮ ባለሙያዎችና አድማጮቻችን በጣም ደህና ነን። እንዴት አለሽ አንቺ? ያው ስላገኘንሽ በጣም ደስ ብሎናል። ያለፉት ሳምንታት ላይ እንግዲህ ያው ከፈረንሳይ እግር ኳስ ከአውሮፓ ሻምፒየንስ ሊግ ከፓሪስን ዣርማ ጋር በተያያዘ የተለያዩ ነጥቦችን በተከታታይ ስናነሳ ነበር የቆየ ነው። ዛሬ ደግሞ ወደ ጀርመን ቡንደስሊጋ እንመለሳለን። ሀይሚ ያው የመጨረሻ ሳምንት ጨዋታዎች የሚደረጉበት ጊዜ ላይ ነው የምንገኘው በጀርመን ቡንደስሊጋ። ቅዳሜ አስር ሰዓት ከሰላሳ ላይ ሁሉም ጨዋታዎች ይደረጋሉ። ስለዚህ በመጨረሻው ሳምንት የምንጠብቃቸው ጉዳዮች ምንድናቸው የሚለውን እናነሳለን። ከዛ በፊት ግን የባየር ሙኒክ ሻምፒዮናነት የተረጋገጠበት ወቅት ነው። ዋንጫ ማንሳቱን አረጋግጧል። ስለዚህ ከባየር ሚኒክ ዋንጫ ማንሳትና ተያያዥ ጉዳዮች ጋር በተያያዘ የተወሰኑ ነጥቦችን ለመግቢያ ያክል ብናነሳና ከዛ በኋላ የመጨረሻ ሳምንት ጨዋታዎችና ና ተጠባቂ ጉዳዮችን በተመለከተ ሌሎች ነጥቦችን ብንጨምር ጥሩ ይሆናል ብዬ አስባለሁ። ሀይሚ አመሰግናለሁ። ሳምሪ እንግዲህ የዚህ የቡንደስሊጋ አጠቃላይ ሲዝን በዚህ ሳምንት ይጠናቀቃል። ከዚህ በፊት እንዳልነው የዘንድሮ ቡንደስሊጋ በእርግጥ ነው ባየር ሙኒክ በተወሰነ ደረጃ ወደ አሸናፊነት የሚወስደውን ጉዞ አስቀድሞ የጀመረ ቢሆንም የተወሰኑ የነበሩት ነጥብ ልዩነቶች ያን ያህል አለመስፋት እስከተወሰኑ የጫወታ ሳምንታት ድረስ ያው ቡንደስሊጋ በወጉት እንዲጠበቅ ምክንያት የሆነበት አጋጣሚ ፈጥሮ ነበር። ለባየር ሙኒክ ብቻ ሳይሆን ከዛ ቀጥሎ የነበሩት በሁለተኛ ሶስተኛም አራተኛም ድረስ የነበሩት ክለባት በጣም ተቀራራቢ ነጥብ ነው የነበራቸው እና ያ ደግሞ ያው እንዳባለፈው ዓመት ምንም እንኳን ሊቨርኩዘን በተወሰነ ደረጃ አሸናፊነቱን ቀደም ብሎም ያረጋገጠበት አጋጣሚ ተፈጥሮም ቢሆን ያም የተወሰነ የተለየ ነገር አምጥቷል ባለፈው ዓመት የቡንደስሊጋው ውድድር። ዘንድሮ ደግሞ ምናልባት ሊቨርኩዘኒ ደግሞ ይሆን ወይ ደግሞ ሌላ ክለብ ይሄን ዘንድሮ አዲስ ዋንጫ የሚያነሳ ክለብ ይመጣ ይሆን የሚለው ከባየር ሙኒክ ወጣ ገባ አቋም ጋር ተጨምሮበት የተወሰኑ ጉጉቶች ነበሩ። ሆኖም ግን ያው ከዚህ በፊትም እንዳነሳ ነው የክለባት ደግሞ በተወሰነ ደረጃ ቋሚ ወይ ደግሞ ወጥ የሆነ አቋም አለመያዝ በተወሰኑ ጨዋታዎች ላይ ባየር ሙኒክ ነጥብ በጣለ ቁጥር እነሱም አብረው ነጥብ መጣላቸው ለባየር ሙኒክ ትልቅ አጋጣሚና ሻምፒዮንነቱን በድጋሚ እንዲመለስ ምክንያት ሁኗል። ስለዚህም በተለይ የስራ ሶስተኛው ሳምንት ባለፈው ሳምንት የተካሄደው የቡንደስሊጋ ውድድር አስቀድሞ ባየር ሙኒክ በሜዳው ጨዋታው ማለት የቡንደስሊጋው ጨዋታ ሳይጠናቀቅ ያው ቀደም ብሎ በነጥብ መሪነቱን ስላረጋገጠ የዘንድሮ የቡንደስሊጋ አሸናፊ ሆኖ ዋንጫውን ወደ ቤቱ መልሷል። እንግዲህ ይህም ትልቅ ትልቅ ደስታን ለባየር ደጋፊዎችና እንግዲህ አጠቃላይ ለክለቡ አባላት የፈጠረ መድረክ ሆኖ ነበር። ያለፈው በአጠቃላይ እንግዲህ የሰላሳ ሶስተኛው ሳምንት የባየር ሙኒክ ሻምፒዮን መሆኑ ብቻ ሳይሆን እንግዲህ በዚህ በአጠቃላይ በቡንደስሊጋው ለሰላሳ አራተኛ ጊዜ ነው እንግዲህ አሸናፊነቱን ያረጋገጠው። ከዛ በኋላ ደግሞ እንግዲህ በተለይ በክለቡ ውስጥ የነበሩ አንዳንድ በጣም አስገራሚ ነገሮች ነበሩ። በተለይ ከዚህ ከባየር ሙኒክ ሻምፒዮን መሆኑ ብቻ ሳይሆን በዚህ በፍጻሜው ማለት በሜዳቸው በነበረው የመጨረሻ ጨዋታ ላይ ከቦሻ ሞች ግላድባክ ባደረጉት ጨዋታ እንግዲህ በአሊያንዝ አሬና የተደረገ ጨዋታ ነው። እንግዲህ በዚህ የሲዝኑ የመጨረሻ የሜዳቸው ጨዋታ ስለነበር የሽልማት ስነ ስርዓቱም እዛ ነው የተከናወነው እና ይሄ የባየር ሙኒክን ሻምፒዮንነት ብቻ ያመጣ ደስታም ሳይሆን እንግዲህ ብዙ ስሜታዊ የሆኑ ነገሮችም የተንጸባረቁበት ነው። በተለይ ከክለቡ ጋር ለረጅም ዓመት እንግዲህ አብሮ የዘለቀው ቶማስ ሙለር በሚያስገረም ሁኔታ በጣም ስሜታዊ በሆነ መልኩ ስንበት የተደረገበት ጨዋታ ነበር። ከዛ ውጪ ደግሞ እንግዲህ ይሄ ዋንጫ መምጣት ደግሞ ከክለቡ ኩራትና ከክለቡ በዚህ በቡንደስ ሊጋው ያለው የበላይነትን መልሶ ማምጣት ብቻ ሳይሆን እንደ ሀሪኬን ለመሰለ ደግሞ ባለማችን ላይ እንግዲህ በጣም ውጤታማ ለሆነ ተጫዋችና ነገር ግን ውጤቱ በዋንጫ ላልታገዘ ተጫዋች ደግሞ ትልቅ ትርጉም የሚያመጣ ውጤትና ድል ነበር እና ለዚህም ለሀሪኬን ትልቅ ቀን ነበር ማለት ነው የምንችለው አጠቃላይ እንግዲህ ባየር ሙኒክ በዘንድሮ ውድድር ላይ ያው የበላይነቱን አስከብሮ የዚህ የዘንድሮ ዓመት ዋንጫ ወስዷል ሆኖም ግን በዘንድሮ ባየናቸው አጠቃላይ ባየር ሙኒክ ውድድሮች ላይ ያን ያህል እንደ አስተማማኝ የምትዩ ነገር አይደለም የነበረው ከዚ በፊት ከምናየው የባየር ሙኒክ በተለይ በሻምፒዮንስ ሊግ የተወሰኑ ነገሮች ነበሩ እንግዲህ የሻምፒዮንስ ሊግ ውጤት ሳይሳካ ሲቀር ትኩረታቸውን ወደ ቡንደስ ሊግ አድርገው እንግዲህ አንድም ዋንጫ ቢሆን መውሰድ ችሏል። ሌሎቹ ዋንጫዎችን ግን ማንሳት ያልቻለበትም አጋጣሚ ነው የዘንድሮ ሲዝን እና አጠቃላይ የውድድሩ በዚህ መልኩ የሰባ ሶስተኛው ሳምንት የቡንደስሊጋ እና የዓመቱ ውድድር በዚህ መልኩ ፍፃሜውን ቢያገኝም ማለት በዋንጫው ደረጃ ነው። ጨዋታዎች ገና ይቀጥላሉ። የመጨረሻው ሳምንት እንግዲህ በያዝነው ሳምንት የሚደረጉ ወሳኝ የቡንደስሊጋ ጨዋታዎች አሉ። ግን አሁንም በዚህ ባሳለፍነው ሳምንት ከተደረጉት ሌሎች ስሜት ከሚነኩ ጉዳዮች የዣቢ አሎንሶ እና እንዲሁም ደግሞ ጆናታን ታ ከክለባቸው እና ከደጋፊያቸው የተለዩበትም አስገራሚ ስንበት በባይር አሬና የተካሄደውም እሱም ሌላው አስገራሚ ክስተት ነበረ። እንግዲህ አጠቃላይ ቡንደስ ሊጋው በእንደዚህ አይነት ስሜታዊ በሚነኩ በድልም እንዲሁም ደግሞ በሰናበትም ወደ መጨረሻው እየተቃረበ ነው። እንግዲህ ቀጣይ ደግሞ በወራጅ ቀጠና እንዲሁም ደግሞ በሻምፒንስ ሊግ በሚመጡ ክለቦች እነማን ናቸው የሚለው ደግሞ አጓጊ ሆኖ የመጨረሻውን የቡንደስ ሊጋ ውድድር እንድንጠበቅ ምክንያት ሆኖናል ማለት ነው። ሳምሬ ልክ ነው። እነዚህ ጨዋታዎች ቅድምም እንደተናገርኩት ቅዳሜ የሚከናወኑ ናቸው። ግን የባየር ሚኒክ ዋንጫ ማንሳት ላይ በዘንድሮ የውድድር አመት በጣም ጠንካራ የሚባል አቋም አሳይቶ ነው ዋንጫ ያነሳው ብሎ ለመናገር የሚቸገሩ እንደሆነ ብዙ ሰዎች አስተያየት የሰጡበት ነው። እኛም አንዳንድ የተመለከትናቸው ጨዋታዎች ላይ ያንን ሀሳብ አንስተን እንደነበር አስታውሳለሁ። የሆነ ሆኖ ግን ባየር ሚኒክ በዚህ ሁኔታ ውስጥም ሆኖ ለሁለተኛ ጊዜ የቡንደስሊጋውን ዋንጫ ማንሳት አለመቻሉ ባያነሳ ኖሮ አለመቻሉ የሚፈጥረው በጣም ከፍተኛ ቁጣ ነበር ብለው የሚናገሩም ሰዎች ሰምቻለሁ። ግን በመጥፎ ሁኔታ ወይንም ደግሞ አሳማኝ ባልሆነ መንገድ ያን ያክልም ከፍተኛ የሚባል ተፎካካሪ ሳያጋጥመው የዘንድሮን ቡንደስሊጋ እንደ ተለመደው ወደ ዋንጫ መደርደሪያው አስገብቷል። እና ይሄ አንድ፣ በዚህ ሁኔታ ውስጥ ሆኖ ዋንጫ ማንሳት መቻሉ ለባየር ሚኒክ እንደ ጥሩ ነገር የሚነሳ ቢሆንም ግን ደግሞ ዋንጫውን ሳያነሳ ቢቀር ኖሮ የሚነሱ ቁጣዎች ግን ከፍተኛ ናቸው የሚልም አስተያየት ነበረ። የቪሰንት ኮምፓኒ ባየር ሙኒክ ግን በስተ መጨረሻ ለሃሪኬን እንደዚሁም ደግሞ ለኤሪክ ዳየር ኤሪክ ዳየርም እኮ ሲናገር ነበር የእግር ኳስ ህይወቴ ዋንጫ ሳላነሳ ሊጠናቀቅ ነው ብዬ ፈርቼ ነበር ብሎ ተናግሯል። እና የእሱም ስሜቱ የሚገዛ ነገር ነበር፣ ግን በስተ መጨረሻ ዋንጫ ስላነሳው በጣም ደስተኛ ነኝ የሚል አስተያየት ሰጥቷል። በቀጣይ የውድድር አመት ባየር ሚኒክ እንዴት ራሱን ያጠናክራል፣ በቡንደስሊጋውም ላይ ያለው የበላይነት በተጠናከረ መንገድ እንዴት ነው የሚቀጥለው፣ በሻምፒየንስ ሊግስ የሚለውን በቀጣይ ምንመለከት ይሆናል። ግን ወደ መጨረሻ ሳምንት ጨዋታዎች ደግሞ ስንመለስ ሀይሚ፣ ሁሉም ጨዋታዎች ያው በተመሳሳይ ሰአት ይደረጋሉ። አስር ሰአት ተኩል ላይ የሚደረጉ ጨዋታዎች ናቸው። ምን እንጠብቃለን? ዋንጫ መነሳቱ ተረጋግጧል። ቅድም ስናወራ እንደነበረው የቡንደስሊጋ ተሰናባች ክለቦችን በአብዛኛው የታወቁ ይመስለኛል። የመጨረሻ ሳምንት ጨዋታዎችን ለመጠበቅ ምን ምክንያት አለን? ልክ ነው። እንግዲህ እዚህ ላይ በጣም ሁለት ነገሮች አጓጊ ይሆናሉ ብዬ ነው የሚጠበቀው። አንደኛው የሻምፒዮንስ ሊግ ተፋላሚ የሚሆኑ ክለቦች እነማን ናቸው የሚለው ነው። እርግጥ ነው ሁለቱ ተለይተዋል። ባየር ሚኒክና ሊቨርኩዘን በቀጥታ አላት ሆነዋል። ሁለቱም ቦታ ለመውሰድ ግን ያሉት ክለቦች በጣም ተቀራራቢ ነጥብ ስላላቸው እና የመጨረሻው ቀን ጨዋታ ደግሞ የሚፈጠረው የውጤት መዛባት ወይ ደግሞ በአንዱ ማሸነፍ አንዱ መሸነፍ ላይ የሚያመጣው ውጤት ምናልባትም አንዱን ክለብ ከሻምፒዮንስ ሊግ ውጭ ሊያደርግ የሚችልበት ሁኔታ ስላለ የመጨረሻው ጨዋታ በጣም ተጠባቂ ነው። በተለይ አይንትራክት ፍራንክፈርት፣ ፍራይበርግና ዶርትሙንድ እንግዲህ ለዚህ ለሻምፒዮንስ ሊግ የሚፋለሙ ክለቦች ናቸው። ምናልባት እንግዲህ ባለፈው ዓመት እንደምናስታውሰው የጀርመን ቡንደስሊጋ ተፋላሚ ክለቦች በተለይ በሻምፒዮንስ ሊግ ላይ ያሳዩት በጣም የላቀ አፈጻጸም በሻምፒዮንስ ሊጉ ላይ የነበራቸው የአራት ክለብ ተሳትፎ እንግዲህ ወደ አምስት ከፍ ብሎ ነበረና በጣም ብዙ ድል ተፈጥሮላቸው ነበረ። ሆኖም ግን ዘንድሮ ያ ነገር አይደለም። እንግዲህ አራት ክለቦች ናቸው የሚሳተፉ። ስለዚህ ሁለቱን ለመለየት እንግዲህ በተለይ ዶርትሙንድ እና ፍራይበርግ በጣም በአንድ ነጥብ ልዩነት ነው የሚገኙት እና እነዚህም መጨረሻ የሚያደርጓቸው ጨዋታዎች በጣም ወሳኝነት እንዳላቸው ነው የሚጠበቀው። ከዛ ውጭም ራሱ በፍራንክፈርትና በፍራይበርግ መካከል ያለው ነጥብ በጣም ተቀራራቢ ስለሆነ ይህም ራሱ በጣም የሚያደረጉትም ደግሞ አጋጣሚ ሆኖ ሁለቱ ክለቦች ናቸው መጨረሻ ላይ የሚጋጠሙትና እና በጣም የሚስብ ጨዋታ ይሆናል ተብሎ ነው የሚጠበቀው፣ ከውጤቱም ባሻገር ማለት ነው። ከዛ ውጭ እንግዲህ ዶርትሙንድ ላይ ምናልባት ወደኋላ ምናነስ ይሆናል ባልታሰበ ሁኔታ እንግዲህ እንኳን አይደለም ለሻምፒዮንስ ሊግ፣ ለኮንፈረንስ ሊግ ወይ ደግሞ ለአውሮፓ ሊግ የሚገባበት አጋጣሚ አልነበረም እስከተወሰኑ ሳምንታት ድረስ እና አሁን ላይ እንግዲህ ለሻምፒዮንስ ሊግ ተፋላሚ ከሆኑት ክለቦች መካከል አንዱ ነው። እንግዲህ እድሉን ካገኘና ማሸነፍ የመጨረሻውን ጨዋታ ማሸነፍ ተቻለ፣ በቀጣይ ዓመት ዶርትሙንድን በሻምፒዮንስ ሊግ የምናይበት አጋጣሚ ይፈጠራል። እርግጥ ነው ትንሽ ወረቀትና እስክሪብቶ ይዞ መቀመጥ ያስፈልጋል፣ የመጨረሻውን ጨዋታ ለማለት ምክንያቱም፣ ማሸነፍ ብቻ ሳይሆን የግብም ልዩነት ራሱ የሚያመጣው ለውጥ ስላለ እነዚህም ነገሮች በጣም ታሳቢ ናቸው እና ደረጃም ሊቀያየር ይችላል። እንደገና እንዳልኩትም ማን በሻምፒዮንስ ሊግ ማን በኮንፈረንስ እና በኢውሮፓ ሊግ ይሳተፋል የሚለውን ነገር ሁሉ ሊቀያይረው ስለሚችል ከወዲሁ እንደዚህ ነው ብሎ ለመናገር በጣም አስቸጋሪ ነው የሚሆነው። ከዛ ውጭ ደግሞ ከአምስተኛ ደረጃ ከሚገኘው ከቦርሻ ዶርትሙንድ ባሻገር እንግዲህ በስድስተኛ ደረጃ አንዱም ደግሞ ሰባተኛ ደረጃ የሚገኘው ማይንስ እና እንግዲህ በተመሳሳይ ነጥብ ሃምሳ አንድ ነጥብ ላይ ነው የሚገኙት እና እነዚህ ክለባትም የሚያደርጓቸው የመጨረሻ ጨዋታዎች እንግዲህ አንዱ ምናልባትም ወደ ኮንፈረንስ ሊግ ሊወርድ ይችላል፣ ወይ ደግሞ አንደኛው ወደ የአውሮፓ ሊግ የሚያልፍበትም አጋጣሚ ሊፈጥር ይችላል። እንዲሁም ደግሞ ሊያሳጠም ይችላል በተለይ ለአርቢ ላይፕዚግ ያንም እድል፣ ምክንያቱም ከታች ያለው ብሬመን ነው አርባ ስምንት ነጥብ ላይ ነው የሚገኘው እና ካሸነፈም ምናልባትም ይሄ የዚህ የግብ ልዩነት ነገሮች እንደ ምክንያት ካልመጡ በስተቀር ላይፕዚግም ከዚህ ከአውሮፓ ውድድር ውጭ የሚሆንበትም አጋጣሚ ይፈጠራል። እና እነዚህ ነገሮች ሁሉ የበለጠ የመጨረሻውን የቡንደስ ሊጋ ውድድር እንድናይ እና በጉጉት እንድንጠብቅ የሚያደርግ ምክንያቶች ናቸው ብዬ ነው እንግዲህ የምገልጸው። ከዛ ውጭ ግን ወራጅ ቀጠና ላይ የወራጅ ቀጠናው በእርግጥ ነው የተለየ ነው። ምንም የሚያሻማ ጉዳይ አይደለም። ያለው ሁለቱም ወራጅ ቀጠና ላይ ያሉ ክለቦች እና አንዱን ከወዲሁ ታውቀዋል። የመጨረሻው ጨዋታ ላይ በእነሱ ላይ የሚፈጥረው ለውጥ የለም። ሆኖም ግን ከነሱ ጋር ተጋጣሚ የሆኑ ክለቦች ግን አጋጣሚ ሆኖ በሻምፒዮንስ ሊግ ለመግባት እንዲሁም ደግሞ ወደ አውሮፓ ሊግ ለመግባት የሚጫወቱ ክለቦች ስለሆኑ የእነሱ በመጨረሻ ላይ ያሉ ክለቦች እንደነ ቦሀም የሚያመጧቸው ውጤቶች ደግሞ በሌላው ላይ ተጽዕኖ የሚፈጥሩ ስለሆኑ እነሱም ደግሞ በክብርም ከዚህ ቡንደስ ሊጋውን ለመሰናበት እጅ የሚሰጡ ክለቦች ናቸው ብሎ መጠበቅም ከባድ ነው የሆነው። ምክንያቱም በሆን ከዚህ በፊት አይተናል እንግዲህ ባየር ሙኒክን ሁሉ በያሸነፈ ክለብ ነው እና እነ ዶርትሙንድን እንደዚሁ በጣም ተጠባቂ የሚባሉ ክለቦችን እያሸነፈ የመጣ እንዲሁም ደግሞ በሌሎች ደግሞ በማይጠበቁ ውድሮች ላይ እየተሸነፈ ነጥብ የራቀው ቡድን ነው ሆኖም ግን የመጨረሻው ጨዋታ ላይ የሚያመጣው ወይ ደግሞ የሚያስመዝግግበው ነጥብ ለሱ ብቻ ሳይሆን ለሌሎቹ ተጽዕኖ የሚፈጥር ስለሆነ እንግዲህ በጥንቃቄ የሚታይ ነው የሚሆነው እና ነገር ግን በተለይ እንግዲህ ሁለቱ ክለቦች በቀጥታ የሚወርዱ ከሆነ እንግዲህ ከአስራ ስድስተኛ ደረጃ ላይ የሚገኘው ክለብ የትኛው ነው የሚለውንና ከዛ ደግሞ ነጥብም ተቀራራቢ ስለሆነ በተለይ ይሄ የደርሶ መልስ ጨዋታ ተደርጎ ሶስተኛ ወራጅ ላለመሆን ከታች የሚመጣ የሚያድገው ሁለት ክለቦች ያድጋሉ በቀጥቀጥታ። ከዛ ውጭ ደግሞ ሶስተኛ ሆኖ የሚያልፍ አዲስ ክለብ ካለ እንግዲህ ከአስራ ስድስተኛ ካለው ጋር ስለሚጫወት ያ ደግሞ የበለጠ እነማን ናቸው የሚለውን ነገር ለመወሰን እንግዲህ የአስራ ስድስት አስራ ከ17 15 ላይ ያሉ ክለቦች በአጠቃላይ ውጤታቸው በጣም ተቀራራቢ ስለሆነ እንግዲህ እነዚህም ይህን እድል አሁን ያሉበትን አሳልፎ ላለመስጠትና እንግዲህ በደርሶ መልስ ጨዋታ ከቡንደስሊጋ ውጭ ላለመሆን ከፍተኛ ፉክርም የሚያደርጉበት ነው። እንግዲህ ይህም አጠቃላይ የቡንደስሊጋው በተወሰነ ደረጃ ከሻምፒዮንነት ባለፈ በነዚህ በሚደረጉ ውድድሮች የበለጠ በደጋፊዎችም ዘንድ እንግዲህ ቡንደስሊጋውን በሚከታተሉ ዘንድ በጉጉት የሚጠበቅ የመጨረሻ ጨዋታዎች ናቸው ተብለው ነው የሚጠበቁ። ስለዚህ የመጨረሻ ሳምንት ጨዋታዎችን ወደ ተለያዩ የአውሮፓ ጨዋታ መድረኮች ለማለፍ ክለቦች ያላቸውን ትግል በሙሉ የሚያደርጉበት ፣ ማለት ይሄ እድል ያላቸው ክለቦች ትልልቅ ጥረት የሚያደርጉበት ጨዋታዎች እንደሚደረጉ ነው የተገነዘብ ነው ግን በዚህኛው የውድድር ዓመት ቀደምም ጠቀስ አድርገሽዋል፣ በጀርመን ቡንደስሊጋ ካስገረሙን ምንድነው የተፈጠረው የሚል ጥያቄ እንድናነሳ ካደረጉን ነጥቦች ወይም ክለቦች መካከል አንደኛው ቦርሻ ዶርትሙንድ ይመስለኛል። ከዚህ በፊት በፕሮግራማችን ላይ አንስተናል። በደረጃ ሰንጠረዡ አስረኛ አካባቢ ለረጅም ጊዜ የተቀመጠበት እድል ነበርና ቦርሻ ዶርትሙንድ በሚቀጥለው የውድድር ዓመት የአውሮፓ ሻምፒየንስ ሊግ ተሳታፊነት ቦታውን ያጣ ይመስላል የሚል ሀሳብ ሁሉ ሲሰነዘር ነበረ። ግን የውድድር ዓመቱ ሊጠናቀቅ እንግዲህ የተወሰኑ ጨዋታዎች ሲቀሩ ቦርሻ ዶርትሙንድ ጨዋታዎችን ማሸነፍ ጀመረ። እንደገና ጨዋታዎችንም ደግሞ የሚያሸንፍበትን መንገድ አስገራሚ ሆኖ የተመለከትን ይመስለኛል። ለምሳሌ ከባለፈው ሳምንት እንኳን ብንነሳ ሊቨርኩሰንን አራት ለሁለት በሆነ መንገድ ያሸነፈበት ውጤት አለ። ከዛ እንደገና ከውልቭስበርግ ጋር ያደረገውም ጨዋታ አራት ለዜሮ በሆነ ውጤት ነው ያሸንፈው። ከዛም ተከታታይ ጨዋታዎችን እያሸነፈ እያሸነፈ መጣና የውድድር አመቱ መጠናቀቂያ አካባቢ ላይ ሲደርስ ወደ አምስተኛ ደረጃ ከፍ ያለበትን ውጤት አስመዘገበ። እዚህ ጋር በጀርመን ምንድን ነው የተባለው የሚለውን ነገር አንቺን ብጠይቅሽ ደስ ይለኛል። እዛ አካባቢ የሚወጡ መረጃዎችን በደንብ ስለምትከታተይ ለቦርሻ ዶርትሙንድ የመጨረሻ የውድድር ጊዜያት ላይ ከፍ ያለ ስሜት ሊፈጥር የቻለውና ወደ አሸናፊነት እንዲመጣ ያደረጉት አስገራሚ ለውጦች ምንድን ናቸው? ሀይ፣ እንዳልሹ ነው ሳምሪ። የቦርሻ ዶርትሙንድ እንግዲህ በዚህ በሁለተኛው የጨዋታ የቡንደስሊጋ ሲዝን በጣም አስገራሚ በክለብ ደረጃ ክስተት ከምትዩ የቦርሻ ዶርትሙንድ ለውጥ ነው። እንኳን አይደለም በዚህ አይነት ደረጃ ለመገኘት ቀርቶ እንግዲህ እንግዲህ የመጨረሻው ወደ ሀያ ስድስት የሀያ ስድስተኛ የጨዋታ ሳምንት ድረስ በአስራ አንደኛ ደረጃ ተቀምጦ የነበረ ክለብ ነው። በሻምፒዮንስ ሊግ በተወሰነ ደረጃ በእርግጥ ነው በባርሳ እስከ ተወገዱበት ድረስ በተወሰነ ደረጃ ጡር የሚባል እንቅስቃሴ ነበራቸው ከቡንደስሊጋው ይልቅ። ሆኖም ግን እንግዲህ አሰልጣኝም የመቀየር ነገሮች ተፈጥረዋል። እንግዲህ በመጀመሪያው የጨዋታ ሂደት እና እንዲሁም ደግሞ በሁለተኛው የጨዋታ ሲዝን እንግዲህ የተለያዩ አሰልጣኞች ናቸው ቡድኑን ይዘው የቀረቡት። በጣም በሚገርም ሁኔታ እንግዲህ አዲሱ አሰልጣኝ በጣም በሚገርም ሁኔታ ወደ ቡድኑ ከመጡ በኋላ የሰሩት ቡድን መጀመሪያ ላይ ያው ተቀባይነት አልነበረውም። እንግዲህ ኮቤች በዚህ የቡንደስሊጋውን የሚያውቁ አሰልጣኝ ናቸው፣ እንደዚህ በዚህም በፈረንሳይ ሊግ ውስጥም የነበሩ ናቸው። ነገር ግን የመጀመሪያው የእሳቸው መምጣት ክለቡ ከነበረበት ውድቀት አንፃር አሳማኝ ነበር ማለትም አይቻልም። እንደገና ደግሞ እሳቸው ቡድኑን ከተረከቡ በኋላ እንግዲህ ተከታታይ ሽንፈቶችን ነው እንግዲህ አስተናግደው የነበረው እና የዚህ የዘንድሮ ዓመት ዶርትሙንድ አጠቃላይ በጨዋታም በቡድን ቅንጅትም ይህን ያህል የሚባል ተፎካካሪ ሆኖ መታየት ያልቻለበት ሁኔታ ተፈጥሮ ነው የነበረው። ነገር ግን ከበተለይ ከዚህ ከዓለም አቀፍ የብሬክ ደግሞ ይሄ ውድድሮች በኢንተርናሽናል ብሬክ ምክንያት ውድድሮች ከተቋረጡ በኋላ የተወሰኑ ነገሮችን በክለቡ ውስጥ ለመለወጥ የሞከሩበት ነገር ተስተውሏል እና ይሄ ምንድን ነው ክለቡ ከዚህ በፊት ይከተለው ከነበረው ያጫወት ስልት በተለየ በተለይ አራት ተሰላፊዎችን ከኋላ ከማድረግ እሱን በመተው ወደ ሶስት ተጨማሪ አንድ ወደፊት በማምጣት የነበረውን አሰላለፍ የቀየሩበት እና ተጫዋቾች ከኳስ ጋር ያላቸውን እንቅስቃሴን በተወሰነ ደረጃ እንዲለወጥ ያደረጉበት ሁኔታ ተፈጥሮ ነበር እና ያ ደግሞ በተወሰነ ደረጃ ከዚህ በፊት ባየናቸው በዚህ ሲዝን ካየናቸው ተጫዋቾች ውጤታማ ሳይሆኑ የቆዩ ተጫዋቾች የበለጠ ከኳስ ጋር እንዲንቀሳቀሱና ኳስን ወደ ውጤት እንዲቀይሩ ምክንያት እንደሆናቸው ተስተውሏል እና በአጠቃላይ በተለይ የመጨረሻው እንግዲህ ከባርሳ ከሜዳቸው ውጭ ከተሸነፉበት በኋላ እንግዲህ በሜዳቸው አቻ ወጥተዋል ከዛ በኋላ በቡንደስሊጋው ላይ የተደረጉትን ውድድሮች ስንመለከት ግን ምንም አይነት ሽንፈት አላስተናገሩም እንግዲህ ይሄ በራሱ ምን ያህል አዲሱን የተከተሉት የአጫወት ስልት ምን ያህል ውጤታማ እንደሆነ የታየበት ነው ተጫዋቾችም ወደ ራሳቸው ብቃት መመለሳቸው በቡድናቸው ላይ መተማመን መፍጠራቸው ቡድኑ የበለጠ ወደፊት እንዲራመድ በአንጻሩ ደግሞ ሌሎችም በቡንደስሊጋው ላይ የነበሩ ክለቦች ነጥብ መጣል በአንጻሩ ደግሞ ዶርትሞንድ የተሻለ መነቃቃትን ማሳየቱ የበለጠ ውጤታማ እንዲሆን አድርጎታል። እርግጥ ነው ሊቨርኩዘን ጋ የነበረው የመጨረሻ ጨዋታ አይተን እንደሆነ አስራ ሰባት የሚደርስ የነጥብ ልዩነት ነበራቸው። ሊቨርኩዘን አስቀድሞ ያው የሻምፒዮንስ ሊግ አላፊ መሆኑን ቢያረጋግጥም ወደ ከባየር ጋ እንግዲህ ተፎካካሪው የበለጠ ነጥቡን አጥቦ የታይትሉን ድጋሜ ለመውሰድ የነበረው ነገር ግን እንግዲህ በተወሰኑ ደረጃዎች አልተሳካም። ነገር ግን የሊቨርኩዘን ነጥብ መጣል በተለይ ደግሞ የመጨረሻዎቹ ጨዋታ ላይ እንዳየነው ከሜዳ ውጭ ነው እንግዲህ ዶርትሙንድ ያሸነፈው እና ያቺ ሶስት ነጥብ የበለጠ አስፈላጊ ነበረች። አሁን ዛሬ ላይ ሻምፒዮንስ ሊግ በመጨረሻ ጨዋታ ለመግባት ለሚያደርጉት ጥረት ወሳኝ ነበረና ያንን ማምጣት የቻሉበት አጋጣሚ ተፈጥሯል። ከዛ በፊትም በነበረው ጨዋታ ላይ እንደዚሁ ያስመዘገቡት ሶስት ነጥብ የበለጠ ከደረጃቸውን እንግዲህ ከፍ አድርጎ ወደ አምስተኛ ደረጃ እንዲመጡ ያስቻለበት ሁኔታ ተፈጥሯል። እና ይሄ አጠቃላይ የተጫዋቾቹ ውጤት ብቻም ሳይሆን ያሰልጣኙም የኖካኮቪች የዛ የእሳቸውም ውጤት ጭምር እንደሆነ መናገር የሚቻልበት ነው። እና አጠቃላይ ቦርሻ ዶርትሙንድ እንግዲህ ከኒሂ ከኑሪ ሻሂን በኋላ የመጡትን አሰልጣኝ እንግዲህ መጀመሪያ የተቀበለበትና ያስተናገደበት አሁን ላይ ደግሞ ስለሳቸው የሚነገረው ነገር በጣም ተቃራኒ የሆነ ሁኔታ ነው፣ እንግዲህ በአብዛኛው የጀርመን መገናኛ ብዙሃን እና ባለሙያ ዘንድ እየታየ ያለው። ስለዚህ ምናልባትም ቀሪ ውድድሮች ቢኖሩ ኑሮ እንዲሁም ቦርሻ ዶርትሙንድ ወደ ሻምፒዮንነት ለመምጣትም የሚችልበት አጋጣሚ ይኖር ነበር የሚሉ ነገሮች ሁሉ እየተሰጡ ነው ያሉት እና አጠቃላይ ቦርሻ ዶርትሙንድ በዘንድሮ ውድድር ውጤታማ ነበር ማለት ባንችልም፣ የመጨረሻዎቹ ላይ ግን ያሳየው ውጤት የበለጠ ተፎካካሪነቱን ያመጣበት እና በጣም በብዙ ነገሮች እንዲለወጡ ምክንያቱ ነል ምናልባትም ደግሞ እንግዲህ ከሁለት ሺ አስራ አንድ አስራ ሁለት የጨዋታ ሲዘን በኋላ እንግዲህ ለመጀመሪያ ጊዜ ዶርትሙንድ ከሻምፒዮንስ ሊግ ውጭ ይሆናል የሚለው ፍራቻ ምናልባትም የሚወገድበት የመጨረሻው ሰዓት ላይ ይገኛል ለማለት ነው የምንችለው። እሺ የጀርመን ቡንደስሊጋ የመጨረሻ ሳምንት ጨዋታዎችን በተመለከተ ዘርዘር ያሉ ነጥቦችን ለማንሳት ሞክረናል። ግን በሌላ ቀን ዝግጅታችን ላይ አጠቃላይ የውድድር አመቱ እንዴት ነበር የትኞቹ ተጫዋቾች ስ ጎልተው ወጡ የሚለውንና ተያያዥ ነጥቦችን ለማንሳት ጊዜ ይኖረናል ብዬ ነው ማስበው፣ ሀይሚ። አዎ ምክንያቱም የተወሰኑ በጣም ብዙ የሚለወጡ ነገሮች ስለሚኖሩ የመጨረሻውን የቡንደስሊጋ የጨዋታ ውጤቶች አይተን እንግዲህ ማን የተሻለ አድርጓል በተጫዋችም ደረጃ በክለብም ደረጃ፣ እንግዲህ የታዩ አስገራሚ ነገሮችን በቀጣይ ደግሞ የሚስተካከሉ ምን ነገሮች ይፈጠራሉ የሚለውን ነገር ማንሳት የምንችልበት ሁኔታዎች ይኖራሉ። ይሄ ነው የምጠብቀው። በተለይ ደግሞ የአሁን ላይ በብዛት እንግዲህ ትልቅ የሚዲያ ሽፋን እያገኘ የሚገኘው የሊቨርኩዘን ጉዳይ ነው። እንግዲህ ዋና አሰልጣኙን ሻቢ አሎንሶን ካሰናበተ በኋላ እንግዲህ ክለቡ ያሉ በጣም ወሳኝ የሚባሉ ተጫዋቾችም ከክለቡ ይሰናበታሉ የሚሉ ወሬዎች በብዛት እየተወሩ ነው ያሉት እና ቀጣይ የሊቨርፑ ዘንጣፍ አንቃም ምንድን ነው የሚለውን ነገር ማብረ የምናነሳበት ነው የሚሆነው እና በቀጣዩ ሰፋ አድርገን የምናይበት ይነታል። አዎ፣ እንመለስበታለን በሌላ ቀን ዝግጅታችን ላይ። ለዛሬ ግን ስላደረሽን መረጃ እጅግ አድርገን እናመሰግናለን። መልካም ቀን፣ መልካም ሳምንት እንዲሆንልሽ እንመኛለን ሀይሚ። እኔም ለነበረን ቆይታ እንግዲህ በጀርመን ራዲዮ፣ እንዲሁም ደግሞ በሸገር ኤፍ ኤም ስም ለመላ አድማጮቻችን መልካም ሳምንት እንዲሆን እመኛለን።